ሰዎች ወደ ተመልካቾቻችን፣ ከአማራ ሚዲያ ኮርፖሬሽን የሰዓቱን ዜናዎች ይዘን ቀርበናል። ዋና ዋና ጉዳዮችን አስቀድማለን። በወንጀል መከላከል ላይ ሁሉም ተቋማት ማህበረሰቡን ያሳተፉ ተግባራት እንዲሰሩ ለማድረግ ተቋማትን የማደራጀትና የመፈጸም አቅማቸውን ማሳደግ እንደሚገባ የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ አሳሰቡ። በአማራ ክልል የሀገራዊ ምክክር የአጀንዳ ልየታ መርሃ ግብር በነገው ዕለት ይጀመራል። ትርንጎርሳውና ቤተልሔም ገበየው ዜናዎቹን ወደ እናንተ ስናደርስ እንቆያለን። አብራችሁን ቆዩ። በወንጀል መከላከል ላይ ሁሉም ተቋማት ማህበረሰቡን ያሳተፉ ተግባራት እንዲሰሩ ለማድረግ ተቋማትን የማደራጀትና የመፈጸም አቅማቸውን ማሳደግ እንደሚገባ የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ አሳሰቡ። የአማራ ክልል ጠቅላይ ፍርድ ቤት በክልሉ ያለውን የህግ የበላይነትና የፍትህ ስርዓት ለማረጋገጥ የተለያዩ የህግ ማሻሻያ ስርዓቶችን እያከናወነ እንደሚገኝ አስታውቋል። ጠቅላይ ፍርድ ቤቱ በቀጣይ አምስት ዓመታት ሊሰሯቸው የሚገቡ ተግባራትን በተመለከተ ከፍትህ አካላትና ከተለያዩ ባለድርሻ አካላት ጋር ውይይት አካሂዷል። በውይይት መርሃ ግብሩ የተገኙት የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ በወንጀል መከላከል ላይ ሁሉም ተቋማት ማህበረሰቡን ያሳተፉ ተግባራት እንዲሰሩ ለማድረግ ተቋማትን የማደራጀትና የመፈጸም አቅማቸውን ማሳደግ እንደሚገባም አሳስበዋል። የአማራ ክልል ጠቅላይ ፍርድ ቤት የደህንነትና የፍትህ ዘርፍን ለማዘመንና ተደራሽ ለማድረግ የአምስት ዓመት የልማታዊ የስትራቴጂክ እቅድ አቅዶ ወደ ተግባር ለመግባት እየሰራ ይገኛል። የጠቅላይ ፍርድ ቤቱ ፕሬዝዳንት አቶ አለማንተ አግደው በቀጣይ አምስት ዓመታት የፍትህ አካላት በቴክኖሎጂ የታገዘ የወንጀል መከላከል ስርዓትን ከመገንባት ባለፈም ወንጀልን የሚጠላና የሚታገል ትውልድን መገንባት ላይ ትኩረት ተደርጎ መስራት እንደሚገባ ተናግረዋል። የዜጎችን ሁለንተናዊ ደህንነት ለመጠበቅና ወንጀልን በዘላቂነት ለመከላከል የባህል ፍርድ ቤቶችንና የሃይማኖት ፍርድ ቤቶችን መደገፍና ማጠናከር እንደሚገባም በውይይቱ ተነስቷል። ዘገባው የዘጋቢያችን የአዲሱ ተስፋዬ ነው። የምስራቅ እዝ በሀገሩ ህልውና ሉዓላዊነትና ብሔራዊ ጥቅም ላይ የማይደራደር ኃይል መሆኑን የእዙ ዋና አዛዥ ሌተናል ጀነራል መሐመድ ተሰማ ተናገሩ። እዙ በብርሸለቆ ሸለቆ የውትድርና ማሰልጥኛ ትምህርት ቤት ከምክትል ጓድ መሪ እስከ ክፍለ ጦር ምክትል አዛዦች ድረስ ለሚገኙ አመራሮች ስለ ሰራዊቱ ሞራላዊና ስነ ልቦናዊ ዝግጁነት ስልጠና ሰጥቷል። መረጃው የምስራቅ እዝ ሚዲያ ክፍል ነው። አድኖ ማርቆስ እንደሚከተለው ያቀርበዋል። የምስራቅ ህዝብ ዋና አዛዥ ሌትናል ጄኔራል ማህመድ ተሰማ በማሰልጠኛ ትምህርት ቤቱ ተገኝተው ባስተላለፉት መልእክት ሰራዊቱ አስተሳሰቡና ክህሎቱን በማጎልበት ጠንካራ የስነ ልቦና ዝግጁነትን በመፍጠር የተሰጡትን ተልዕኮች በከፍተኛ ኃላፊነት፣ ተጠያቂነትና ጥንቃቄ እየፈጸመ ይገኛል። የሀገርን ሉዓላዊላይነት ለማስጠበቅ ውትድርና ከፍተኛ ሞራልና ስነ ልቦና የሚጠይቅ ነው ብለዋል። ውትድርና ከፍተኛ ሞራልና ስነ ልቦናዊ ጥንካሬ የሚጠይቅ ሙያ ነው። ምክንያቱም ህይወት የሚከፈልበት ነው የሚከፈለው ህይወት ደግሞ ገንዘብ ለማግኘት ለማትረፍ ሳይሆን የአገርን ሉዓላዊነት ለመጠበቅ ሲባል የሚከፈል ውድ ዋጋ ነው። ይህንን ህይወት ከፍሎ ህገ መንግስታዊ ተልእኮውን ለመወጣት ቆርጦ ቃል ኪዳኑን ፈጽሞ የገባ ኃይል የሞራልና ና የስነ ልቦና ጥንካሬ ለድል ከሚያበቁት ትጥቆች አንዱ ነው። የሰራዊቱ አመራሮች የተቋሙን ደንቦች መመሪያዎችና አሰራሮችን በማክበር አገርና ህዝብን በታማኝነት እያገለገሉ እንደሚገኙ የገለጹት ዋና አዛዡ ሞራልና ስነ ልቦና እንዴት መገንባት እንዳለባቸው እያወቁና እየተገበሩ የአሸናፊነት ስነ ልቦና መታጠቅ ይገባቸዋል ብለዋል። የሰራዊት አመራሮች መላው ሰራዊቱ በየጊዜው ህገ መንግስታዊ ተልዕኮውን ለመፈጸም የሞራልን ምንነት የስነ ልቦናን ምንነት እና ሞራሉና ስነ ልቦናውን እንዴት መገንባት እንዳለበት እያወቀ ያንን እየተገበረ እና እያስተገበረ የአሸናፊነት ስነልቦናው በከፍተኛ ደረጃ መታጠቅ ስላለበት ነው። የአሸናፊነት ስነልቦና በሰላም ጊዜ ኃይል ማዘጋጀት፣ በውጊያ ጊዜ ተዋግቶ ድል ማምጣት መሆኑን የገለጹት ዋና አዛዡ ተጨባጭ ግዳጅን መሰረት ያደረገ ዝግጅት በማድረግ አካላዊ፣ ስነልቦናዊና ቴክኒካዊ ብቃቱን በማጠናከር የራስ መተማመን የሚፈጠርበት መሆኑን አንስተዋል። የአሸናፊነት ስነልቦና በተኩስ ፣ በአካል ብቃት በውጊያ ስልት በመምራት ተገቢውን አቅም ገንብቶ ላለው ኃላፊነት በራስ መተማመንን የሚፈጠርበት ነው። የአገርን ሉዓላዊነት የሕዝብን አንድነት በኃይል ለመጣስ የመጣ ኃይሎችን ተፋልሞ ለማሸነፍ በሚደረገው ፍልሚያ ላይ ክብር ህይወቱን ለመክፈል ዝግጁ የሆኑ ጀግኖች የሚሳተፉበት አውድ ነው። ስለዚህ ይህን ክብር መስዋዕትን መክፈል የሚያስችልን እርግጠኝነት በስነ ልቦና ደረጃ የመታጠቅ ጉዳይ ነው የሚሆነው። ዓላማውን ከግብለ ማድረስ የተነሳሽነት ማሳደር እና በከፍተኛ ደረጃ ኃላፊነት ወስዶ መስራትን ይጠይቃል። እዙ ወታደራዊ እውቀትን ክህሎቱንና ብቃቱን እያሳደገ ያለና አሁንም የተሰጠውን ወታደራዊ ስልጠና በመጠቀም ህገ መንግስታዊ ተልዕኮውን በአስተማማኝ መወጣት የሚያስችል ቁመና ላይ መሆኑንም ሌተና ጄኔራል መሐመድ ተሰማ አስገንዝበዋል። በአማራ ክልል የሀገራዊ ምክክር የአጀንዳ ልየታ መርሃ ግብር በነገ ዕለት ይጀምራል። መርሃ ግብሩ ባለድርሻ አካላት ሀገራዊ መግባባት ሊደረግባቸው ይገባል የሚሏቸውን አጀንዳዎች የሚለዩበት ወሳኝ ምዕራፍ መሆኑም ተገልጿል። አማረ ሊቁ የኢትዮጵያ ሀገራዊ ምክክር ኮሚሽን በአማራ ክልል ከመጋቢት 27 2017 ዓ ም ጀምሮ የሚያደርገውን የአጀንዳ ማሰባሰብ ስራ አስመልክቶ መግለጫ ሰጥቷል። መግለጫውን የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር መላኩ ወልደ ማርያምና ዶክተር ዮናስ አዳዬ በጋራ ሰጥተዋል። ኮሚሽኑ ከመጋቢት 27 2017 ዓ ም ጀምሮ እስከ ሚያዝያ 4 2017 ዓ ም ድረስ የክልሉን የአጀንዳ ማሰባሰብ የምክክር ምዕራፍ እንደሚያከናውንም በመግለጫው ተመላክቷል። የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር መላኩ ወልደ ማርያም በአማራ ክልል የምክክር ሂደቶችን ለማከናወን የተለያዩ ተግባራት ሲከናወኑ መቆየታቸውን ተናግረዋል። በክልሉ ከሚገኙ 267 ወረዳዎች ከእያንዳንዳቸው አስር የማኅበረሰብ ክፍሎችን ወክለው የተመለመሉ ከ4500 በላይ ተሳታፊዎች መለየታቸውንም ገልጸዋል። ባለፉት ጊዜያት ከክልሉ 267 ወረዳዎች አስር የማኅበረሰብ ክፍሎችን ወክለው የተመለመሉ ከ4500 በላይ ተሳታፊዎች የተለዩባቸው መርሃ ግብሮችን አጠናቋል። ኮሚሽኑ የተሳታፊ ልየታ መርሃ ግብሩን ማጠናቀቁን ተከትሎ ከነገ መጋቢት 27 ቀን 2017 ዓ.ም ጀምሮ እስከ ሚያዝያ 4 2014 ድረስ የክልሉን የአጀንዳ ማሰባሰብ የምክክር ምዕራፍ እንደሚያከናውን በይፋ አሳውቃለሁ። ወኪሎች በመጀመሪያዎቹ አራት ቀናት ማለት ከነገ ጀምሮ ማለት ነው፣ በአጀንዳ ሀሳቦቻቸው ላይ ውይይት በማድረግ ክልላዊና ሀገራዊ ፋይዳ ያላቸውን አጀንዳዎች የሚያጠናቅሩ ይሆናል። በሚቀጥሉት ቀናት ደግሞ ተመራጭ የህብረተሰብ ወኪሎችን ጨምሮ ማለት እነዚህ ከወረዳ የመጡ የማህበረሰብ ክፍሎች ተወካዮች ስራቸውን ጨርሰው ሲያጠናቅቁ መጨረሻ ወኪሎቻቸውን ነው የሚመርጡት። በመርሃ ግብሩ የተለያዩ የህብረተሰብ ክፍሎች የፖለቲካ ፓርቲዎችና ተጽዕኖ ፈጣሪ ግለሰቦች ይሳተፋሉ ያሉት ኮሚሽነር መላኩ ተወካዮቹ በአጀንዳዎቻቸው ላይ በመወያየት ክልላዊና ሀገራዊ ፋይዳ ያላቸውን አጀንዳዎች አጠናክረው ለኮሚሽኑ ያቀርባሉ ብለዋል። ሀገራዊ መግባባት ሊደረግባቸው ይገባል የሚሏቸውን አጀንዳዎች የሚለዩበት ወሳኝ ምዕራፍ ነው በመሆኑም የሁሉም ባለድርሻ አካላት ንቁ ንቁ ተሳትፎ በእጅጉ አስፈላጊ መሆኑን መግለጽ እወዳለሁ። ከጋዜጠኞች ለተነሱ ጥያቄዎች ማብራሪያ የሰጡት የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር ዶክተር ዮናስ አዳዬ ሁሉም የህብረተሰብ ክፍል በሀገራዊ ምክክር ኮሚሽን እንዲወከል ጥረት እየተደረገ መሆኑን ገልጸዋል። የሁሉም አካታፊነት ግልጽ እንዲሆን የሁሉም ኢትዮጵያዊ ባለቤትነት በዚህ ሀገራዊ ምክክር እንድንጸባረቅ አንደኛ፣ በግለሰብ ደረጃ እያንዳንዱ ኢትዮጵያዊ አጀንዳ መስጠት እንደምችል ለዚያው አውድ አመቻችተናል። የእያንዳንዳቸው ሀሳብ ከግለሰብ ደረጃ በቡድን ደረጃ በማህበረሰብ ደረጃ በማናቸውም ሁኔታዎች እንዲወክሉ ጥረት አድርገናል። ስለዚህ ቅቡልነቱ ከሂደቱ ጋር እጅግ በጣም የተያያዘ ነው። ኮሚሽነር መላኩ ወልደ ማርያም በበኩላቸው የግጭቶችን መነሻና መፍትሄዎችን በማመላከት ሀገሪቱ ለዜጎቿ ተስማሚ ዲሞክራሲ የሰፈነባት እንድትሆን ሀገራዊ ምክክር ኮሚሽኑ እየሰራ መሆኑን ተናግረዋል። ለዘመናት ሲንከባለሉ የመጡ ውስጣዊ ችግሮችን በውይይት መፍታት አዲስ የፖለቲካ ባህል ማዳበር፣ የንግግር ባህል፣ የምክክር ባህል፣ አዲስ የፖለቲካ ባህል ማዳበር፣ ወቅታዊ ችግሮች ዘላቂ በሆነ መንገድ ተፈተው አስተማማኝ ሰላም በሀገራችን እንዲሆን ማስቻል፣ ጠንካራና ቅቡልነት ያለው ሀገረ መንግስት እንዲገነባ ምክንያት መሆን ነው የዚህ ሂደት ዓላማ። ኮሚሽነሮቹ የተመረጡ ባለድርሻ አካላት ወኪሎች የምክክሩን ክልላዊና ሀገራዊ ፋይዳ በመረዳት ንቁ ተሳትፎ እንዲያደርጉም ጥሪ አቅርበዋል። ከ1997 ዓ.ም ጀምሮ በአማራ ክልል ሲተገበር በቆየው የገጠር ልማታዊ ሴፍቲኔት ከአንድ ሚሊየን በላይ ተጠቃሚዎች መመረቃቸውን የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን ገልጿል። ኮሚሽኑ የልማታዊ ሴፍቲኔት መርሃ ግብር ያበረከታቸው አስተዋጽኦዎች ላይ የውይይት መድረክ አካሂዷል። የህዝብ አለምጌታነ ተጨማሪ አላት። የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን ድህነት ቅነሳ ላይ እየሰራ ይገኛል። የገጠር ልማታዊ ሴፍትኔት ከድህነት ለመውጣት አንዱ መንገድ መሆኑንና መርሃ ግብሩ ከ20 ዓመታት በላይ የቆየና የተደራጀ አሰራርን የተከተለ መሆኑን የኮሚሽኑ ምክትል ኮሚሽነርና የገጠር ልማታዊ ሴፍትኔት የስራ ዘርፍ ኃላፊ ወይዘሮ እታገኘው አደመ ተናግረዋል። ፕሮዳክቲቭ ሴፍትኔት በክልላችን ከ1997 ዓ ም ጀምሮ እስካሁን ድረስ እየተተገበረ የሚገኝ ፕሮግራም ነው። ፕሮዳክቲቭ ሴፍቲኔት ለክልላችን በጣም ትልቅ አቅም የሆነ በቁሳቁስም በገንዘብም ድጋፍ ያደረገ ፕሮግራም እንደሆነ፣ በጣም የተደራጀ ስርዓት ያለው የተደራጀ አስተዳደር ያለው ፕሮግራም ነው ማለት ነው። በአጠቃላይ ከ1998 እስካሁን ድረስ እስከ 2016 ባለው በተለይ ወደ 40 ቢሊየን አካባቢ በገንዘብ ድጋፍን ያደረገና ብዙ ጎደሎ መሙላት የቻለ ፕሮግራም እንደሆነ በክልሉ በርካታ ቁጥር ያለው ከተረጅነት ያልወጣ የማህበረሰብ ክፍል የነበረ ሲሆን፣ ከዚህ ባለፈ ግን እርዳታን የመጠበቅ ሁኔታ መኖሩን የገለጹት የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን ምክትል ኮሚሽነር ሰርካዲስ አታሌ የማጣራት ስራዎች እየተሰሩ መሆኑን ያነሱት የሚገባውና ሰብአዊ ድጋፍ የሚያስፈልገው አካል እንዲያገኝ የማይገባውና ሰብአዊ ድጋፉን የሚሻማው ኃይል ደግሞና ለሚመለከተው አካል በተገቢ መንገድ ተደራሽ ሊሆን እንዳይችል የሚያደርገውን ደግሞ የማስተካከል የማጥራትና የመቀነስ ስራዎችን በመስራት እና ደግሞ ያኛውን ያጠራነውን አካል ሰብአዊ ክብሩን በጠበቀ መንገድ የሚጠበቀውን ምግብ ነክም ምግብ ነክ ያልሆነም ድጋፍ በአግባቡ የመስጠት ስራ ነው የምንሰራው፣ ማለት ነው። የገጠር ልማታዊ ሴፍቲኔት የብዙሀንን ህይወት የመታደግና የተጎዱ መሬቶች መልሰው እንዲያገግሙ ከፍተኛ አስተዋጽኦ እንዳለው የገለጹት የአማራ ክልል ምክር ቤት የግብርና አካባቢ ጥበቃና ውሃ ሀብት ጉዳዮች ቋሚ ኮሚቴ ሰብሳቢው አቶ ከፍ ያለው ሙላቴ ናቸው። ሴፍቲኔት በዚህች ሀገር ላይ ከነበርንበት ችግር ለመውጣት ምናልባትም የበርካታ ዜጎቻችን ህይወት ለመታደግ የሀገራችን የተራቆጠ መሬት ለማልማት ብዙ ተግባራትን ስንወጣ ስንወርድና ረዥም ጊዜ ያሳለፍንበት ሁኔታ እንዳለ እና ለዚህም ደግሞ እንግዲህ መላ የሀገራችን ህዝብ መላ የክልላችን ህዝብ አበርክቶ እንደነበረው ይታወቃል። በተለይም በድርቅ ተጋላጭ ወደሆኑ አካባቢዎቻችን የነበረው አበርክቶ በጣም የላቀ ነበር። ከተረጅነት መውጣት ላይ ኮሚሽኑ ትኩረት ሰጥቶ ይሰራል። ድህነትን ለማጥፋት እየተደረገ ያለው ርብርብ መልካም የሚባል አይደለም ያሉት የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን ኮሚሽነር ዲያቆን ተስፋው ባታብል ህብረተሰቡ ከተረጅነት እንዲላቀቅ እየሰራ ነው ብለዋል። አባቶቻችን ሀገራችን ነፃነታቸውን አስከብረው እንደመቆየቷ እና እንዳስረከቡን መጠን ድህነት ላይ ግን ርብርብ አልተደረገም ማለት ነው። በአባቶቻችን ብቻ ሳይሆን በእኛም ትውልድ አሁን ድህነትን ለማስወገድ ማህበረሰባችን ራሱን እንዲችል ለማድረግ ያደረግነው ጥረት የለም። ከውጭ በሚመጣ እርዳታ ነው እስካሁን እያካሄድን የነበረው ማለት ነው። ስለዚህ አሁን ይህን ኢኒሽቲቭ ምንድነው? ዋናው ነገር የመጀመሪያው የራሳችን ሰው ተረጂውን በራሳችን መርዳት አለብን ነው። የገጠር ልማታዊ ሴፍትኔት ኔት መርሃ ግብር በአምስት ክፍሎች ሲሰራበት የቆየ ሲሆን ከአንድ ሚሊየን በላይ ተጠቃሚዎች ተመርቀዋል። በዚህ ውስጥ ከድህነት የተላቀቁና ራሳቸውን የቻሉ ያሉ ሲሆን፣ አልፎ አልፎ ግን ከተረጅነት ያለመውጣት ችግሮች እንዳሉ ኮሚሽነሩ አንስተዋል። ሀብት የፈጠሩ አሉ። ከዚህ ውጭ ግን ጉድለቶችም አሉበት። ለምሳሌ ጥገኝነትም አለ። ከሴፍት ኔት ላለመውጣት ሀብት የመደበቅ ሀብታቸውን የመሸጥ እዛው ለመኖር የመፈለግ አዝማሚያዎች አሉ። ሴፍትኔት ከድህነት የምንሻገርበት መሻገሪያ ድልድይ እንጂ መኖሪያ መሆን የለበትም። ስለዚህ ይህን አስተሳሰብ ነው አሁን ከአመራሩ ጀምረን ከባለሙያው ማህበረሰቡ ጋር እንነጋገር የምንለው ይህንን ነው። ይህን አስተሳሰብ ለመቁረጥ ነው እና ለውጥም አለ ጉድለትም አለ ማለት ነው። የአማራ ክልል አደጋ መከላከልና ምግብ ዋስትና ኮሚሽን የገጠር ልማታዊ ሴፍትኔት ያበረከታቸው መልካም ጎኖች ላይ የምክክር መድረክ አካሂዷል። በሌማ ትሩፋት መርሃ ግብር ተጠቃሚ መሆናቸውን በዘርፉ የተሰማሩ የሀረር ከተማ ነዋሪዎች ተናገሩ። በዘርፉ ምርትና ምርታማነትን በማሳደግ የዜጎችን የምግብ ዋስትና ለማረጋገጥ በትኩረት እየተሰራ መሆኑን የክልሉ ግብርና ቢሮ አስታውቋል። የመንግስት ኮሚኒኬሽን አገልግሎት ሚኒስቴር የስራ ኃላፊዎችና የመገናኛ ብዙሃን ባለሙያዎች በሀረር ከተማ የሌማ ትሩፋት እንቅስቃሴን ጎብኝተዋል። ቴድሮስ ደሴ ወጣት አንዋር ሸምሰዲን በሀረሪ ክልል ሀረር ከተማ ኗሪ ነው። በሌማት ትሩፋት መርሐ ግብር ከተሰማሩ ወጣቶችም አንዱ ነው። ባለፉት አመታት በማህበር በመደራጀት ሶስት ሺህ አምስት መቶ እንቁላል ጣይ ዶሮዎችን በመግዛት ስራ መጀመራቸውን ይናገራል። ከዶሮዎቹ በቀን እስከ 3000 እንቁላል እንደሚያገኝም የሚናገረው ወጣቱ በቀን ከ4000 እስከ 5000 ብር ገቢ እንደሚያገኝም አጫውቶናል። ዶሮውን አክቹሊ ስን ጀምር ፋይናንሻሊ ፋዘር ነው ድጋፍ ያደርግልኝ እንደግል ነው የጀመርኩት ኦልሞስት ሶው ካፒታሉ ሲጀመር 1.5 ለዶሮ እና ለመኖ ምናምን ያሉትን ማቴሪያሎች አጠቃላይ የእኔ የጉልበት ሳይጨምር ማለት ነው። እዚ አሁን ኦልሞስት ወደ 3500 ይጠጋሉ አሁን ላይ ያሉት። በተዘዋዋሪ ለ150 አባወራዎችም በአካባቢ ላሉት በተዘዋወሪ የስራ እድል ፈጥረናል። የቀድ ዶሮ ያመጣ ለሁለት ወር ውሸት ነበር። በዚሁ ከተማ በወተት ልማት ከተሰማሩ ድርጅቶች ሌላኛው አሜን የወተት ልማት ድርጅት ይገኝበታል። ድርጅቱ በሁለት ዝርያዎች የተሻሻሉ የወተት ላሞች ስራ መጀመሩን የድርጅቱ አባል የሆኑት አቶ ተስፋዬ አብርሃም ይናገራሉ። 150 ዝርያቸው የተሻሻሉ የወተት ከብቶች እንዳላቸው የገለጹት አቶ ተስፋዬ አሁን ላይ እስከ 350 ሊትር ወተት በቀን እንደሚያገኙ ይናገራሉ። ወላድ በሆኑ ከብቶች ነው የተጀመረው። ቀስ በቀስ እያለ እያለ ተራብተው አሁን አጠቃላይ 115 ከብቶች አሉ። ማለት ጥጃዎችም ወንዶቹም የሚታለቡትም አሉ። ከዚህ ውስጥ አንድ 35 የሚታለቡ ናቸው። እስከ 350 ሊትር ይወጣል። የአካባቢው ሕብረተሰብም ወተትን ይወስዳሉ። ለብዙ ሰው የስራ እድል ከፍቷል ብለን እናምናለን። ወይዘሮ ሮዛ ኡመር የሀረሪ ክልል ምክትል ርዕሰ መስተዳደርና የግብርና ቢሮ ኃላፊ ናቸው። በክልሉ የሚገኙ ስራ አጥ ወጣቶችን በማህበር በማደራጀትና ብድር በማመቻቸት በተለያዩ የልማት ዘርፎች ተሰማርተው ተጠቃሚ እንዲሆኑ እየተሰራ ነው ብለዋል። ከዩኒቨርሲቲ የወጡ ወጣቶችን በማደራጀት በዚህ ስራ ላይ እንዲሰማሩ ብድርን በማመቻቸት ጥሩ ውጤትን ከሌሎቹ ደግሞ በግል ከሚያቀርቡት በላይ ኢንተርፕራይዞቹ እኛም ስለምንደጉማቸው ለከተማውም ለከተማው በተመጣጣኝ ዋጋ እንዲያቀርቡ የተደረገበት ሁኔታ ነው ያለው። በግሉም ዘርፍ ከዩኒቨርሲቲ የወጡት ልጆችን ትንሽ በመደገፍ በራሳቸው በእናት አባታቸው ይዞታ ላይ እንዲሰሩ ነው እያደረግነው ያለነው እና የወተቱንም በተለይ የወተት ምርቱን እዚሁ ከተማ ላይ እንዴት ነው አሁን ወደ ማቀነባበሪያ እያሻገርነ ነው ያለ ነው። የሌማት ትሩፋትና የበጋ መስኖ ልማት በክልሉ ባሉ ሁሉም ከተማና ገጠር ቀበሌዎች ተግባሩ እየተደረገ መሆኑን ያነሱት ቢሮ ኃላፊዋ ምርትና ምርታማነትን በማሳደግና የኑሮ ውድነቱን በማረጋጋት ረገድ ተጨባጭ ለውጥ መመዝገቡን አንስተዋል። በትንሽ መሬት ላይ ግን እንዴት ነው ምርትና ምርታማነትን የምንጨምረው የሚለውን ከእንስሳት ሃብቱ በተጓዳኝ ደግሞ የበጋ መስኖዎችን የለማት ትሩፋት አካል አድርገን ነው እየሰራን ያለ ነው። ባለፈው አሁን በማሽላ ኢኒሼቲቭ ብዙ ቦታዎችን የሸፈነ ነበረ ያ ማሽላ ሲነሳ ደግሞ አሁን በበጋ መስኖ ደግሞ ውሃን በማቅረብ አትክልትና ፍራፍሬውን እያመረቱ ያርሶ አደሩንና የከተማ ነዋሪውንም ያገናኘንበትና የዋጋ ንረቱን ሽንኩርትን ከመቶ ምናምን ብር አሁን ወደ ስልሳ ብር አምሳ ብር የወረደበት ሁኔታ ነው ያለው። በክልሉ በሚገኙ ሐይቆች አሳን በብዛት ለማራባትና በዘርፍ ወጣቶችን ተጠቃሚ ለማድረግ ከሀሮማያ ዩኒቨርሲቲ ጋር በጋራ እየተሰራ ስለመሆኑም ተጠቁሟል። የኢትዮጵያ ቀይ መስቀል ማህበር የሰብአዊነት አገልግሎት መስጠት እንዲችል ሁሉም አካል ድጋፍ ሊያደርግለት እንደሚገባ ማህበሩ ጠየቀ። ማህበሩ በደብረ ማርቆስ ከተማ ለሚገኙ የተቋማት ኃላፊዎችና የማህበረሰብ ተወካዮች የግንዛቤ ማስጨበጫ መድረክ አካሂዷል። ንጉስ ድረስ ተጨማሪውን ይነግረናል። የኢትዮጵያ ቀይ መስቀል ማህበር ከተመሰረተበት ጊዜ ጀምሮ ለሰብአዊነት እንኖራለን በሚል መሪ ቃል በሰው ሰራሽ እና በተፈጥሮ አደጋዎች ምክንያት ጉዳት ለደረሰባቸው ወገኖች የተለያዩ ሰብአዊ ድጋፎችን ሲያደርግ ቆይቷል። ማህበሩ በሚያከናውናቸው ተግባራት ዙሪያ በደብረ ማርቆስ ከተማ ለሚገኙ የመንግስት ተቋማት የስራ ኃላፊዎችና የማህበረሰብ ተወካዮች የግንዛቤ ፈጠራ መድረክ አካሂዷል። በኢትዮጵያ ቀይ መስቀል ማህበር የህግና ውል አስተዳደር አገልግሎት የዓለም አቀፍ ሰብአዊነት ህግ ከፍተኛ ባለሙያ አቶ አስመሞ ሰጠኝ ማህበሩ በግጭት ወቅት የሚጠበቅበትን ሰብአዊ አገልግሎት በነጻነት ሰነድ መስጠት እንዲችል ለሚመለከታቸው አካላት ግንዛቤ ለመፍጠር የተዘጋጀ መድረክ ስለመሆኑ ተናግረዋል። ማህበሩ በነጻነት ተንቀሳቅሶ የሰብአዊ አገልግሎት ስራውን እንዲሰራ ችግር ካለባቸው አካባቢዎች፣ ጦርነት ካለባቸው አካባቢዎች የቆሰሉትን፣ የታመሙትን፣ እርዳታ የሚያስፈልጋቸው ማህበረሰብ ክፍሎችን አገልግሎት ማድረስ እንዲችል በነጻነት እንዲንቀሳቀስ ያን ግንዛቤ ፈጠራ ለማድረግ ምክንያቱም ማህበር ነጻና ገለልተኛ ነው። ከየትኛውም ሃይማኖት፣ ከየትኛውም ርዕዮተ ዓለም፣ ከየትኛውም ፖለቲካ ከየትኛውም ወገን አይወግንም። በኢትዮጵያ ቀይ መስቀል ማህበር የአማራ ክልል ቅርንጫፍ ጽህፈት ቤት ተወካይ ኃላፊ አቶ አለበል ቢያድጌም ማህበሩ በሰዎች ላይ የሚደርሰውን ስቃይና ሰቆቃ ለመቀነስ የተቋቋመ መሆኑን ገልጸውም በአንዳንድ አካባቢዎች ተንቀሳቅሶ አገልግሎቱን ተደራሽ ለማድረግ ተግዳሮቶች እያጋጠሙት መሆኑን ተናግረዋል። በጥሩት መካከሎች ለሁለቱም ወገን በማያዳላ የሁለቱም ገለልተኛ በመሆን የተለያዩ ሰብአዊ ድጋፎችን ያካሄዳል። በዚህም እንግዲህ ከአንዳንድ በተለይ አሁን ከረንት ሊባለው በአማራ ክልል ብዙ አይነት ችግሮች የሉትም። አንጻራዊ ስናየው ግን አንዳንድ ጦርነቶች ይኖሩ ሲኖሩ መሀል ላይ ይቆማሉ። የመንገድ መዘጋቶች ይኖራሉ። በዛን ጊዜ ሰብአዊ ድጋፎች ለማድረስ የተወሰነ ቀናቶችን መጠበቅ እንዲሁም አቅጣጫዎችና መንገዶችን የመቀየር ሁኔታዎች ይኖራሉ። ግባቶችን ለማስገባት እሱ ለማድረግ ብዙ ጥረቶች ይካሄዳሉ። ከብዙ አካላቶች ጋር ውይይት ይደረጋሉ። ማህበሩ የሚሰጣቸውን አገልግሎቶች በነጻነት ለመስጠት እንዲችል ሁሉም የበኩሉን ድርሻ ሊወጣ እንደሚገባ አሳስበዋል። የኢትዮጵያ ቀይ መስቀል ማህበር ዋናው ዋናው የአባላት የገቢ ምንጩ ማህበረሰቡ ነው። ስለዚህ ማህበረሰቡ በተለያዩ አይነቶች ድጋፍ እንዲያደርግለት ማህበሩ ጥሪ ያቀርበዋል። በሚሰራቸው ስራዎች በሚንቀሳቀስባቸው ማህበሩ ውስጥ የሚሰሩ ሰራተኞች አሉ፣ በጎ ፈቃደኞች አሉ፣ ተቋማቶች አሉ፣ አምቡላንሶች አሉ፣ መኪኖች አሉ። ስለዚህ ማህበሩ የራሱ ንብረት መሆኑ አውቀው በየትኛውም ወገን ያለው በነጻነት እንዲሰራ የራሱን ትብብርና ድጋፍ እንዲያደርግለት ነው የምናሳስበው። የስልጠናው ተሳታፊዎች በበኩላቸውም ማህበሩ የሚሰራውን የሰብአዊነት አገልግሎት በተሳካ ሁኔታ እንዲሰጥ የበኩላቸውን ሚና እንደሚወጡ ገልጸውም ማህበሩን ከመደገፍና የሚጠበቅበትን አገልግሎት በነጻነት ተንቀሳቅሶ እንዲሰጥ ሁሉም አካል የበኩሉን ሚና ሊወጣ እንደሚገባም ጠቁመዋል። ተጠቃይ ለም ይሁን የመንግስት አካል ቀይ መስቀል በገለልተኛነት የማንም የምንም ስላልሆነ ሆነ በነፃ እንዲሰራ እድል መስጠት አለበት የሚል ሐሳብ ነው ያለኝ። ሁሉ ለሰው ነው የሚሰራው። ስለዚህ ለሰው በሰውነት ብቻ ስለሚሰራ ቀይ መስቀል በፖለቲካም፣ በእምነትም፣ በተለያየ ጉዳይ ላይ ስለማያዳላ በነፃነት እድል መስጠት አለባቸው የሚል አሳብ ነው ያለኝ። ስልጠናው በጣም አስፈላጊና ወቅታዊ ነው ብዬ አስባለሁ። በተለይ አሁን ካለንበት ሁኔታ አንጻር፣ ከዛ ውጭ ህብረተሰቡ ቀይ መስቀልን ማገዝ አለበት በሙሉ ልብ። ምክንያቱም ገለልተኛ ተቋም ነው፣ ህብረተሰቡን በችግር ጊዜ ለመድረስ የሚያደርግ ተቋም ስለሆነ ህብረተሰቡ ሙሉ በሙሉ ይህንን ተቋም መደገፍ አለበት። እንደ ሰው ለሰው ልጆች መድረስ ያለብንን አጋጣሚ የሚፈጥርልን ተቋም ስለሆነ የዚህን ተቋም ድጋፍ ማጠናከር በጣም ወሳኝ ነው ብዬ አስባለሁ። ለሰው ልጆች የሰብአዊነት ድጋፍ በማድረግ ዘጠና ዓመታትን የተሻገረው የኢትዮጵያ ቀይ መስቀል ማህበር የድንገተኛ አደጋዎች ድጋፍ፣ የጤና አገልግሎት፣ የልማት ስራዎች፣ የግንዛቤ ማጎልበት ስራዎችና ራስን ለመቻል የሚረዱ ተግባራትን እያከናወነ ይገኛል። ወደ ተመልካቾቻችን የሰዓቱን ዜናዎች ከማጠቃለላችን በፊት ዋና ዋና ጉዳዮችን በድጋሚ ላስታውሳችሁ። በወንጀል መከላከል ላይ ሁሉም ተቋማት ማህበረሰቡን ያሳተፉ ተግባራት እንዲሰሩ ለማድረግ ተቋማትን የማደራጀትና የመፈጸም አቅማቸውን ማሳደግ እንደሚገባ የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ አሳሰቡ። በአማራ ክልል የሀገራዊ ምክክር የአጀንዳ ልየታ መርሃ ግብር በነገ ዕለት ይጀመራል የሚሉት የሰዓቱ ዜናችን አበይት ርዕሰ ጉዳዮች ነበሩ። አብራችሁን ስለቆያችሁ እናመሰግናለን። በየላችሁበት መልካም ጊዜ